ጤና ይስጥልን እንደምን አላችሁ የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀን አምባቸው አብሬያቸው ቆያለሁ። በቅድሚያም የከተማዋን ሰላምና ደህንነት ለመጠበቅ ማህበረሰቡ ለጸጥታ መዋቅሮ የሚያደርገውን ድጋፍ አጠናክሮ እንዲቀጥል የወልዲያ ከተማ ፖሊስ መምሪያ ጠየቀ። መምሪያው ከተለያዩ የህብረተሰብ ክፍሎች ጋር በከተማዋ ሰላምና ጸጥታ ዙሪያ ምክክር አካሂደዋል። ካሳሁን አይለሚካኤል የወልዲያ ከተማ አስተዳደር ፖሊስ መምሪያ በ2018 በጀት ዓመት የከተማዋን ደህንነት ማስጠበቅ ላይ ያተኮረ ምክክር ከባለ ድርሻ አካላት ጋር አካሄዷል። ፖሊስ የወልዲያ ከተማን ህዝብ ሁለንተናዊ ደህንነት እንዲጠብቅ ተጠይቋል። ከወቅታዊ ችግር አኳያም ፖሊስ ለከተማዋ ሰላም የከፈለው ዋጋ ለአሁናዊ ደህንነት አበርክቶ ጉልህ መሆኑን የውይይቱ ተሳታፊዎች አውስተዋል። የመጣንባቸው መንገዶች እጅግ በጣም የተወሳሰቡ ወጣ ውረድ የበዛባቸው፣ በርካታ መስዋዕትነት እየተከፈለ የከተማችን ህዝብ ሰላም በማረጋገጥ ረገድ የከተማችን ፖሊስ እየሰራ ያለው ስራ በቀላሉ የሚታይ ነገር ነው ብዬ አላስብም። ፖሊሶቻችን እንደተባለው መስዋዕት መካፍለዋን በጀግንነት መሰውተዋን፣ ከመጀመሪያው ጀምሮ ለዚህ ሰላም መስፈን የተሰራው ስራ ለመናገር ይሆን የሚያሳይ ነው። ይሄ በደንብ እንደሆን መጠናከር ያለበት ነገር ነው። ፖሊሶቻችን በደንብ ቁርጠኛ ናቸው። የወልዲያ ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር አበራ ካሳው ህብረተሰቡ የፖሊስን ተግባር እንዲደግፍ ጠይቀዋል። በሲቪል ላይ የደረሰ ጉዳት ምንድን ነው? በድርጅቶች ላይ የደረሰ ጉዳት ምንድን ነው? በተለይ እገታ የተሻለ ገንዘብ ያለውን የሚለውን ነገር ስቦ ከቤቷ ወቶ አግቶ እየወሰደ ገንዘብ የሚቀበልበትን ሄደ ስለነበር ችግሩን ለይተናል። የለየነውን ችግር እንደ ጣቢያ ወይም እንደ ስታፍ ወይም እንደ ፖሊስ እያንዳንዱ ድርሻ ሊወጣ በሚችልበት አግባብ ለባለቤቱ ያስረከምበት ሁኔታዎች ናቸው ያሉትን ተግባብተናል። ማንኛውም ማህበረሰብ በነፃነት ወቶ ወርዶ አስፈላጊ የሆነ ልማት እንዲያለማ የማህበራዊ ህይወትን ደግሞ በአግባቡ እንዲመራ ያስችል ዘንድ የማህበረሰባችን ከጎናችን እንዲሆን ከወዲሁ ጥሪ አስተላልፋለሁ። ልማት በሰላም ላይ መሆኑን የገለጹት የወልዲያ ከተማ አስተዳደር ምክትል ከንቲባ ንጉስ ዝናቡ ፖሊስ የከተማውን ሰላም በማጽናት የነዋሪውን ደህንነት ለመጠበቅ በቁርጠኝነት እንዲሰራ አሳስበዋል። በተለይ የወልዲያ ከተማ አስተዳደር ከዚህ ሁለት እና ሶስት ዓመት የገጠመንን መሰረታዊ የሆነውን ችግር በከፍተኛ ሁኔታ እየፈታለን በከፍተኛ ሁኔታ ሕይወቱን እየገበረ ያለው የጸጥታ መዋቅራችን ነው። ዛሬ ላይ መሆን ከሚገባ ነው እንኳን ባንሆንም ግን በተሻለ እና ባለንበት ደረጃ ላይ የደረሰው የፖሊስ መዋቅራችን የጸጥታ መዋቅራችን ሕይወቱን በገበረውና የፖለቲካ አመራሩም ሕይወቱን በገበረው የደረስንበት እንደሆነ መውሰድ አለበት። ያ ማለት ደግሞ እንከኖቹ የሉም ማለት አይደለም። በውስጣችን የአባሎቻችን ክፍተቶች አሉ። የፖለቲካ አመራሩም ክፍተቶች አሉ። ስለዚህ እነዚህን ክፍተቶች ቀርፈን ጥንካሬዎቻችንን አጉልተን የበለጠ ቦንድ ወይም ትስስር ፈጥረን የወልዲያን ህዝብ፣ የሰሜን ወሎን ህዝብ፣ የሀገራችንን ህዝብ አለኝታ መሆን ያስፈልጋል። የወልዲያ ከተማና የሰሜን ወሎ ዞን የጸጥታ መዋቅር አባላት የፍትህና የመንገድ ትራንስፖርት የስራ ኃላፊዎች እንዲሁም የወልዲያ ከተማ የህብረተሰብ ክፍሎች በምክክሩ ተሳትፈዋል። በክልሉ ያለውን የእንስሳት ሀብት ልማት ለማሳደግ ከአጋር አካላት ጋር በቅንጅት እየሰራ መሆኑን የአማራ ክልል እንስሳትና አሳ ሀብት ልማት ቢሮ ገለጸ። የማህበረሰቡ የእንስሳት ሀብት ልማት ተጠቃሚነት ከጊዜ ወደ ጊዜ እያደገ መምጣቱም ተመላክቷል። አንተነጸገዬ በኢትዮጵያ ሰፊ የእንስሳት ሀብት ካላቸው አካባቢዎች አንዱ የአማራ ክልል ይጠቀሳል። ማህበረሰቡን የዚሁ ሀብት ተጠቃሚ ለማድረግ በትኩረት እየተሰራ መሆኑ ተመላክቷል። የደቡብ ወሎ ዞን እንስሳትና አሳሀብት ልማት መምሪያ ኃላፊ ዶክተር ሁሴን ሞላና የደብረ ብርሃን ከተማ አስተዳደር እንስሳትና አሳሀብት ልማት መምሪያ ኃላፊ ታሪኩ አሸቱ በእንስሳት ሀብት አጠቃቅምና ልማት ለውጦች መመዝገባቸውን አንስተዋል። የእንቁላል ምርትና ምርታማነትን በማሳደግ ደረጃና የህብረተሰቡን ችግር በመፍታት ደረጃ ሻል ያሉ ስራዎች የተሰሩበት ነው ብሎ መውሰድ ይቻላል፣ በመጀመሪያ ሩብ አመት ላይ። ከዚህ ባለፈ በወተት ሀብት ልማት እንደዚሁ ስራዎች ተሰርተዋል። በማድለብ በስጋ ሀብት ልማት በዚህ ሩብ አመት የተሻለ ስራ የሰራንበት ነው ብሎ መውሰድ ይቻላል። 88 የአሳ ኩሬ በዚህ አመት አስቆፍረን ወደ ስራ እናስገባለን ብለን በእቅድ ደረጃ በአመት ደረጃ ይዘን አሁን ኦልሞስት የቅዱን 50% መፈጸም ችለናል። አንደኛው የወተት ከብት እርባታ ነው የወተት ምርትና ምርታማነትን ከማሳደግ አኳያ። ሁለተኛው ደግሞ የዶሮ እርባታ ነው የዶሮን እኛ ጋር በሁለቱም ፖቴንሻልን በሁለቱም ማለት የአንድ ቀን ጫጩት ማሳደግና የእንቁላል ጣይ ዶሮ እርባታ ላይ ማለት ነውና ከፍተኛ ስራ የሰራ ነው ሁለቱ ላይ። በአካባቢው ሰፊ የማር ምርት መኖሩን የገለጹት የሰሜን ወሎ ዞን እንስሳትና አሳ ሀብት ልማት መምሪያ ኃላፊ ነጋጌታቸው ዘርፉ ለወጣቶች የስራ እድል ፈጠራ አስተዋጽኦ እያበረከተ እንደሆነ ተናግረዋል። ዘመናዊ ቀፎን አምርቶ መሸጥ፣ ሽግግር ቀፎን አምርቶ መሸጥ፣ ሌላው ደግሞ ንብን አባዝቶ የንም መንጋ መሸጥ። በአሁኑ ሰዓት ላይ አንድ የንም መንጋ እንደኛ አካባቢ 4300 ብር ይሸጣል። ይህን በስፋት እየሄደበት ወጣቱም ስራውን እየለመደው የገቢ ምንጭ እያገኘበት ነው። ከ351 ቶን በላይ የማር ምርት ሰብስበናል። በተለይ ዋናው ወቅት ደግሞ በቀጣይ ወር ስለሆነ በእርግጠኝነት ከእቅዳችን በላይ የማምረቱ እድል እንዳለን እናውቃለን። በደብረ ብርሃን ግብርና ምርምር ማዕከል የእንስሳት ዝርያ ማሻሻያ ተመራማሪ አስቻለው አበበ በእንስሳት ጤና፣ በእንስሳት ማዳቀልና ዝርያ ማሻሻል ዙሪያ ከቢሮው ጋር እየሰራን ነው ብለዋል። በበግ በፍየል ምርምር እንደዚሁም በወተት ሀብት ምርምር ከዛ ባሻገር በስነ አመጋገብና በእንስሳት ጤና ላይ የጋራ ስራዎችን አብረን እየሰራን እንገኛለን ማለት ነው። የአማራ ክልል እንስሳትና አሳ ሀብት ልማት ቢሮ ኃላፊ ዶክተር ጋሻው ሙጬ የሌማት ትሩፋት መርሃ ግብር ማር፣ እንቁላልና ስጋ በስፋት እንዲመረቱ በማስቻሉ በዘርፉ ውጤት እንዲገኝ አድርጓል ነው ያሉት። ተግባራትን ተቀናጅቶና ቀናጅቶ መምራት ላይ በጣም አበረታች ውጤቶችን አይተናል። የማህበረሰብን አቅም ከመጠቀም አንጻር እያደጉ የመጡ ተግባራት አሉ። ስራን በክላስተር የመስራት ስራን በስፋት የመስራት በጥራት የመስራት እና ዘላቂነታቸውን ከማረጋገጥ አንጻር በጥሩ ሁኔታ ያየ ነውና መቀጠል ያለበት የግሉን ዘርፍ የበለጠ ለሱ ምቹ ሁኔታ መፍጠር፣ ማበረታታት እና የሚፈለገውን ውጤት እንዲያመጡ የቅርብ ድጋፍና ክትትል ከማድረግ አንጻርም ከጊዜ ጊዜ በጣም እየተሻሻለ ነው። በወተት ሀብት ልማት፣ በዶሮ ሀብት ልማት፣ በአሳ ሀብት ልማት እና በሌሎችም መሰል ጉዳዮች ሰፊ የስራ እድል እየተፈጠረበት ያለ ተቋም ነው። በዘርፉ የሚነሱ የግብዓትና መሰል ችግሮችን ለመፍታት እየተሰራ እንደሆነ ኃላፊው ገልጸዋል። የተቋሙ ተልእኮ ምርትና ምርታማነትን በመጨመር የማህበረሰባችን ተጠቃሚነት በላቀ ደረጃ ማረጋገጥ ነው። ስለዚህ ይህንን ከማድረግ አንጻር ውስንነቶች አሉ። ምስራቅ አማራ ደግሞ ትልቁ ሀብት እንስሳት ሀብት ልማቱ ስለሆነ በዛ ልክ ህብረተሰቡ ከፍ ያለ ግንዛቤ አለው፣ እውቀት አለው። እኛ ጠጋ ብለን መደገፍ ማበረታታት እና ከዚህ ጋር የሚያስፈልጉ የግብዓት እና ኤክስቴንሽን ስራዎችን ከሰራን በአጭር ጊዜ ከድህነት የምንወጣበት ዘርፍ ማለት እንስሳት ሀብት ልማት ነው። የአማራ ክልል እንስሳትና አሳ ሀብት ልማት ቢሮ የ2018 በጀት የመጀመሪያ ሩብ ዓመት የስራ አፈጻጽሙን በኮምቦልቻ ከተማ ገምግሟል። የወባ በሽታ ስርጭትን ለመግታት ማህበረሰቡ የድርሻውን መወጣት እንዳለበት የደቡብ ወሎ ዞን አስተዳደር አሳሰበ። ዞኑ ባህርቡ ከተማ የአርብ ጠንካራ ጆች ወባን ይከላከላሉ በሚል መሪ ሀሳብ የወባ በሽታን የመከላከልና የመቆጣጠር ተግባር ንቅናቄ አስጀምረዋል። ከደራሊ ተጨማሪ አለው። በደቡብ ወሎ ዞን ለወባ በሽታ ከፍተኛ ተጋላጭ ከሆኑ አካባቢዎች ሀርቡ ከተማ አንዷ ናት። የሀርቡ ጤና ጣቢያ ኃላፊ አቶ ዳንኤል ብርሃኑ በየሳምንቱ በጤና ጣቢያው በርካታ የወባ ተጠቂዎችን እያከሙ እንደሚገኙ ነው የተናገሩት። 2017ን ብናነሳ ወደ 639 የሚደርሱ ህሙማንን በወባ ያከምንበት ሁኔታ ነው ያለው አሁንም ከሳምንት ሳምንት፣ በተለይ ደግሞ ከመስከረም እስከ ታህሳስ ድረስ የወባ ወረርሽኝ በከፍተኛ ሁኔታ ይጨምራል ተብሎ የሚታሰብበት ወቅት ነው። ከሳምንት ሳምንት በባለፈው ሳምንት ለምሳሌ ስናይ ወደ 54 የሚደርሱ ህሙማንን በወባ ያከምንበት ሁኔታ ነበር የነበረው። በዚህ ሳምንት ወደ 74 ደርሷል። ስለዚህ ይህንን ለመቀልበስ ይህንን የወባ ወረርሽኙን ለመከላከል ደግሞ ማህበረሰቡን ያሳተፈ የአካባቢ ቁጥጥር ስራ መስራት ይጠበቅብናል። የሀርቡ ከተማ አስተዳደር ነዋሪ የሆኑት ወይዘሮ ሸዋየ ያሲንና ወይዘሮ ራቢ አይመር ልጆቻቸውም እነሱም በበሽታው መጠቃታቸውን ገልጸዋል። የወባ በሽታን አካባቢን በማጽዳት አስቀድሞ መከላከል የሚቻል በመሆኑ በጋራ የወባ ትንኝ ማራቢያዎችን እያጸዱ እንደሚገኙ ተናግረዋል። አርቡ የወባ መቸን ቢሆን ተበጋ እስከበጋ ነው አሁን አንዳንድ ሀገር ላይ በጋን ተከስቶ መስከረም ተከትሎ ነው። የኛ ግን ከበጋ እስከ በጋ ነው በቃለች። አሁን በሙቀት ሰዓት ራሱ ትብሳለ። በየሳምንቱ ጽዳት እንወጣለን፣ እናጸዳለን። የአካባቢውም ሰው እያጸዳ ነው። እንደምታዩት ውሀው የሚደርቅ አይደለም፣ እንደ ጎርፍ ነው ሁሌ የሚሄደው። ስለዚህ ያው ስራ ዘመቻ እንወጣለን፣ እናጸዳለን። የአካባቢው ሰው ያው እንደ ዛሬው ልክ የዛሬውን እንዳያችሁን ሌላ ጊዜም በየሳምንቱ እንወጣለን ጽዳት። ያው አካባቢው እንደምታየው ነው። በሳምንት ጅሙዓ ስብሰባ እንትን እንወጣለን ስራ ዘመቻ በየአካባቢያችን ማለት ነው በዞኑ። የአርብ ጠንካራ እጆች የወባ በሽታን ይከላከላሉ በሚል መሪ መልእክት ዞናዊ የማህበረሰብ አቀፍ የወባ መከላከልና ቁጥጥር ስራ በሀርቡ ከተማ በተጀመረበት ወቅት የዞኑ ጤና መምሪያ ኃላፊ አቶ ጌታቸው በለጠ ከጥቅምት እስከ ታህሳስ ያሉት ወራት ከፍተኛ የወባ ስርጭት የሚታይባቸው ወቅቶች በመሆናቸው በሽታውን ለመከላከል ከፍተኛ ርብርብ መደረግ ይገባዋል ብለዋል። በተለይ ከኛ ዞን አኳያ ወደ ሶስት መቶ ሁለት የሚሆኑ ቀበሌዎች የወባ ስርጭት ያለባቸው ናቸው። አጠቃላይ ካሉን ከ572 አካባቢ ከሚሆኑ ቀበሌዎቻችን ና ከነዚህ ውስጥ መቶ ሁለቱ አትሊስት ክሪቲካል የሆነ የእኛን ኢንተርቬንሽን የሚፈልጉ ናቸው። አሁን ባለው ሁኔታ የተለዩ ደግሞ 28 የሆኑ ቀበሌ የሚሆኑ ቀበሌዎቻችን ከፍተኛ የሆነ ስርጭት ያለባቸው በዞናችን ውስጥ የተለዩ ናቸው። ስለዚህ ለዚህ መፍትሄ ብለን የምንሰራቸው ስራዎች ብዙ ናቸው። ከነዚህ ውስጥ አንዱ ዛሬ ዞናዊ የንቅናቄ መድረክ እያካሄድን ያለ ነው። በተለይ ማህበረሰቡን ያሳተፈ ጤና ተቋማቶችን ያሳተፈ፣ የአካባቢ ቁጥጥር ስራ በተለይ የአርብጆች በሚል አጠቃላይ ዘመቻ እየገባና ያለ ነው። በመርሃ ግብሩ የተገኙት የደቡብ ወሎ ዞን ምክትል አስተዳዳሪ አቶ አሊማን በበኩላቸው በሀርቡ ከተማ የተጀመረውን ንቅናቄ በሁሉም የዞኑ አካባቢዎች ለማከናወን በየደረጃው ያለው የመንግስት መዋቅር በትኩረት እንዲያስተባብር አሳስበዋል። በተከታታይ ሁለት አመት በሳምንት አንድ ቀን ማህበረሰቡ ወጥቶ የወባ መራቢያ አካባቢዎችን እንዳጠፋ በማድረግ ረገድ ስራ ሲሰራ ቆይቷል። በዚህ አመትም ምን መስራት አለብን የሚለውን የቅዳችን አካል አድርገን ኦሪንቴሽንም ጭምር ሰጥተናል። ይህን ከማድረግ አንጻር ትልቁን ድርሻና ኃላፊነት የሚወስደው የወረዳ የከተማ አስተዳደር መዋቅራችን ነው። የወረዳ አስተዳዳሪው ይህን ተግባር በየሳምንቱ እየገመገመ እና እጥረትና ጥንካሬውን እየለየ ለሚቀጥለው ሳምንት መሻሻል ያለበትን አቅጣጫ እያስቀመጠ እንዲመራ እናደርጋለን። በዞኑ ካሉ ወረዳዎች ቃሉ ወረዳ፣ ወረባቡ፣ ወግዲ፣ መሀል ሳይንት፣ አማራ ሳይንትና ከላላ ወረዳ ከፍተኛ የወባ ስርጭት ያለባቸው መሆኑ ተገልጿል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀን አንባቸው ነበርኩ። ጤና ይስጥልን።